አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል ለጠቅላይ ቤተ ክርስቲያን ዋና ስራ አስኪያጅነት። ለምን እንደሆነ አቡነ ሳዊሮስ የወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ፣ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው የሚሰውየን ቤተ ክርስቲያንን ቢይዙ? እነዚህ ሰዎች ከዚያው ቀጥሎ ገንዘብ ከትንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ፣ ቁልቢ ቤተ ክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ቃል ልጠቀም በቃ ሁሉንም ጋፎ እኔ ልብላው የሚል የሰጋ አስተሳሰብ ያለው ነገር ነው። ልብ ስለውም ዲናቸው በያላችሁ በል ነገር ዜና፣ ሰበር ዜና እንግዲህ ቅዱስነታቸው አባታችን አቶ ሳዊሮስ ማን ነው ብረ። አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ዋና ስራ አስኪያጅ ሆነው ተመርጠዋል። ባህታዊ መነኩሴ፣ እህል የማይበሉት የማይጠጡት በጾም በጸሎት የሚኖሩት ዘር ሃይማኖት የማይለዩት ምእመናንን በታላቅ ፍቅር የሚያገለግሉት አቡነ ሳዊሮስ ተመርጠውላቸዋል። እንኳን ደስ አለን፣ እንኳን ደስ አላቸ። ቤተክርስቲያን ዛሬ መቼም ስታነባኑ ምታድረው፣ በደስታ በደስታ ቤተክርስቲያን ዛሬ በደስታ ስታለቅስ ነው ምታድረው። በእውነት ለዚህ ይህን ድል የሰጣቸው የቅዱስ ሲኖዶስ አባላችን እንኳን ደስ አላቸው። በእውነቱ እንደናንተ አይነት አባት ስላለን በጣም በደስታ እናለቅሳለን። እኔ በግሌ ብዙም አልፈለግኩም በዚህ ቅዱስ ሲኖዶስ። ከዚህ በኋላ ለእኔ ዶንታም አይሰጠኝም፣ ግን ለሌሎቻቸው እንኳን ደስ አላቸው። በጣም እኔ እኮ ለምን ያ ሁሉ ወጣቶች ተጎዳደል። እኔ እኮ ብረ ሳዊሮስ አቶ ሮበናታቸ አቡነ የሚለው እንዴት ከበደኝ ሆነ። አቡነ ሳዊሮስ ለዚህ ደረጃ እንደሚደርስ አውቅ ነበረ። ገና ወሊስ ሰው ደርሰው እነዛ ነውጠኛ ነውጠኛ የጨረቃ ጳጳሳት ይዘው ሲመጡ ብረሳ ይረስ ገና ፓትሪያሪክ እንደሚሆን አውቅ ነበር። ሲጀመር እኮ እሳቸው እኮ ባለራእይ ናቸው እኮ። ብረሳ ማንነው አቡነ ሳዊሮስ ያ ይሄ አፌ ስሎም ያኮላትፈይ ይቆርታ የፓትሪያሪክ እንትን ቆብ ያደረጉት ሎካ መጀመሪያ ለታይታቻል። አቤት አቤት አቤት አቤት ወረ ደስ አለኝ በናታቸው። ታውቃላችሁ ድሮም የስራ አስኪያጅ ሳይሆኑ በፊት አቡነ ሳይረስ እንደምታውቁት ቪዒት ነበር የሚነዱት የ30 ሚሊዮን ቤተክርስቲያን እ እንደምታውቁት የኢትዮጵያ ኦርቶዶክስ ቤተክርስቲያን የፈረሱ ገዳማትን መስራት አቃታት፣ የተበተኑ ምእመናኖቻን መሰብሰብ አቃታት እንጂ ቪዒትማ ይነዳዋል። ክበረ እና አንተ ሳይረስ ነው። አቡነ ሳዊሮስ እንኳን ደስ አለ። እኔ ደስተኛ መቋቋም አቃተኝ። በእውነት በእውነት አስደሰታችሁን አስለቆሳችን አንድ ስልጣን አቅሙሺኝ በሆነ በቤተ ናባት ሺህ ዓመት አይኖር። እንደ አሁን ትንሽ የፈራሁት እንደው ስላሴ እሺ ይላሉ የሚለው ትንሽ አሳሰበኝ። እሱ ግን ወንበሩ፣ ዙፋኑ ታውቃላቸው። የቤተ ክህነት የቤተ ክርስቲያን ቅዱስ ጳውሎስ የተቀመጠበት ቅዱስ ጴጥሮስ የተቀመጠበት ዙፋን የቤተ ክርስቲያን ወንበር ችሎ ያስቀምጦታል። ጠቅላይ ሚኒስትር ዶክተር አብይ እድሜሄን ያርዝመው። እግዚአብሔር ይጠብቅ። ዘርህን ያብዛልህ። ብያሃለሁ ከነ ዘርህ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ። ከነ ዘርህ እግዚአብሔር ካንተ ጋራ ይሁን። የመከላከያ ሰራዊትንም ሁሉንም እግዚአብሔር ይባር። እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተመቸ ጊዜ የለም። በዚህ በተመቸ ጊዜ ደግሞ አንድነቷን አስጠብቀው እንደሚሄዱ ባለሙሉ ተስፋ ነኝ። ምዕመናን፣ እዚህ መድረክ ላይ ጴጥሮስ፣ ይህ ሰዓት ከእውነት ይልቅ ውሸት ያዘነበለበት ጊዜ ሆኖ እንሰማለን። አዎ የንጋት ጨለማ እንደዚህ ነው። ሐሰት ይበዛል፣ ማታለል ይበዛል። አዎ የንጋት ጨለማ እንደዚህ ነው። እውነተኞች ከሐሰተኞች መለየት ያቀታል። አዎ የንጋት ጨለማ እንደዚህ ነው። አውሬን ከእንስሳ ዛፍን ከሰው መለየት እንደማይቻል ሁሉ በጨለማ ውስጥ እውነተኛን ከሐሰተኛ መለየት አይቻልም። ይህ ሕይወት በጨለማና በንጋት መካከል ላይ ነው ያለ ነው። ነገር ግን ጊዜውን ጠብቆ ጨለማ ማለፍ አይቀርም፣ ንጋት መምጣቱ አይቀርም። ለዚያ እኔና እናንተ ዛሬ ቢያንስ ቢያንስ ሦስት ነገሮች እንድናደርግ ያስፈልገናል። ቁጥር አንድ እውነተኞች እንድንሆን ያስፈልገናል፣ በዚህ በሐሰተኛ ዘመን፣ በዚህ በአጭበርባሪ ዘመን በዚህ ከንግዱ እስከ ሃይማኖቱ ድረስ ሰዎች ሁሉን ነገር ለጥቅም በሚያደርጉበት ዘመን እውነተኛ ሆኖ መቆም መቆም ሰማዕትነት ነው። ይሄ የመጀመሪያው። እውነተኛ ሆነን በእግዚአብሔር ፊት እውነተኛ እንሆን፣ በሰዎች መካከል እውነተኛ ንሆን፣ በስራ ቦታ እውነተኛ ንሆን፣ በምናደርገው ነገር ሁሉ እውነተኛ እንሆን። ይሄ አንደኛው ነው። ሁለተኛ ቅኖች እንሆን፣ ቅንነት ይኑረን። ብዙዎቻችን ቅንነት ጎሎናል። የቅንነት ችግር አለብን። የምንሰማውን ነገር ሁሉ በጥርጣሬ ነው የምንሰማው። እኛም የምንናገረው ለሰዎች እውነት አይደለም አንዳንድ ጊዜ፣ ሌሎች ደግሞ እውነት ብንናገር እንኳን እውነት ነው ብለው እምትነን። ስለዚህ በቅንነትና በቅድስና በንጽህና እንድንሆን ያስፈልጋል። ሶስተኛው አማኞች እንድንሆን ያስፈልጋል። እምነትን ከዚህ አምኛለሁ ከሚል በላይ በእግዚአብሔርና በእግዚአብሔር ብቻ የም አምነን አምላካችን እግዚአብሔር ኢትዮጵያን ምድራችን፣ ህዝባችን እንደማይጠላ አምነን በእምነቱ ነን። በጸሎት በንስሐ መትጋት ያስፈልገናል።